በስመ አብ ወወልድ መንፈስ ቅዱስ አህዱ አምላክ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥቅምት 17 በዚች ቀን የሀገረ ቀምስ ኤጲስቆጶስ ቅዱስ ፊልያስ በሰማዕትነት አረፈ። ይህንንም ቅዱስ በመኮንኑ ቁልቁልያኖስ ዘመን ወደ ፍርድ አደባባይ አቀረቡት። ቁልቁልያኖስም ለአማልክት ሰዋ አለው። ፊልያስም እኔ ከብቻው እግዚአብሔር በቀር ለአማልክት አልሰዋም አለ። ቁልቁልያኖስም እግዚአብሔር ምን አይነት መስዋዕትን ይሻል? አለ። ፊልያስም ቅን ትሑት የሆነ ንጹህ ልቦናን፣ እውነተኛ ፍርድ፣ ቁም ነገርን እንዲህ ያለ መስዋዕትን እግዚአብሔር ይወዳል አለው። ቁልቁልያኖስም የምትጋደል ስለ ነፍስ ነው ወይ ስለ ስጋ? አለ። ፊልያስም ስለ ነፍስና ስጋ ነው እነርሱ በአንድነት ይነሳሉና አለ። ቁልቁልያኖስም የምትወዳት ሚስት የምትወዳቸው ልጆች ወይም ወንድምና ዘመድ አለህን? አለው። ፊልያስም ከሁሉም የእግዚአብሔር ፍቅር ይበልጣል አለው። ቆልቆልያኖስም እግዚአብሔር ከበጎ ሥራ የሠራው ምንድን ነው? አለ ፊልያስም እግዚአብሔር ያደረገልን ይህ ነው ሰማይና ምድርን በውስጣቸው ያሉትን ሁሉ ፈጠረልን። ዳግመኛም ከጠላታችን ከሰይጣን እጅ ያዳንን ያድነንም ዘንድ ከሰማያት ወርዶ ከቅድስት ድንግል ማርያም ሰው ሆኖ ተወለደ። የሕይወት መንገድንም በዓለም ውስጥ ተመላልሶ አስተማረ። መከራንም በሥጋው ተቀብሎ ተሰቅሎ ሞተ። በሦስተኛውም ቀን ተነስቶ በአርባ ቀን አረገ። ዳግመኛም ለፍርድ ይመጣል። ይህን ሁሉ ስለኛ አደረገ አለው። ቁልቁልያስም አምላክ ይሰቀላልን? ይሞታልን? አለ። ፊልያስም አሁን የዘላለም ሕይወትን ይሰጠን ዘንድ ስለ እኛ ፍቅር ሞተ አለው። ቁልቁልያኖስም እንዲህ አለው፣ እኔ እንዳከበርኩ ልጣላህም እንዳልፈለግኩ አላወህምን? አንተ በወገን የከበርክ እንደሆን ካውቃለሁና፣ አሁን ለአማልክት ሰዋ፣ በክፉ አሟሟት እንዳትሞት አለው። ፊልያስም እኔን ደስ ማሰኘት ከወደድክ እንዲያሰቃዩኝና እንዲገድሉኝ እዘዝ አለው። በዚያንም ጊዜ በሰይፍ ራሱን እንዲቆርጡት አዘዘ። ሊገድሉት ሲወስዱትም ከዘመዶቹና የሀገር ታላላቆች ወደ እርሱ መጡ። ለመኮንኑም በመታዘዝ ለአማልክት እንዲሰዋ እጆቹን እግሮቹን እየሳሙ ለመኑት። እርሱ ግን የጌታ የክርስቶስን መከራ መስቀል ልሸከም እሄዳለሁና እናንተ አሳሳቾች ከኔ ወግዱ ብሎ ገሰጻቸው። ከሚገድሉትም ሲደርስ ፊቱን ወደ ምስራቅ መልሶ እጆቹን ዘርግቶ ክብር ግባውና ወደ ጌታችን ኢየሱስ ክርስቶስ ጸለየ። ሕዝቡም አደራ ወደ ጌታ አስጠበቀና ተሰናበተ። ከዚህ በኋላ ራሱን ቈረጡት። የሰማዕትነት አክሊልንም በመንግሥተ ሰማያት ተቀበለ። ለእግዚአብሔር ምስጋና ይሁን እኛንም በዚህ መስተጋደል አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። በዚህችም ቀን ቅዱስ አባት የቅዱስ ባስሌዎስ ወንድም የጎርጎሪዎስ የእረፍቱ መታሰቢያው ነው። የነቢዩ የሳሙኤል እናት ሐናም ልደቷ ነው። ደግሞ በቆዳ ገመድ የታሰሩ የደጋጎች ሰማይታት መታሰቢያቸው ነው። በረከታቸው ከእኛ ጋር ይኖር ለዘላለሙ አሜን። በዚችም ቀን ለአባቶች ሊቃነ ጳጳሳት 31ኛ የሆነ የእስክንድርያ ሀገር ሊቀ ጳጳሳት ቅዱስ አባት ዲዮስ ቆርወስ የእረፍቱ መታሰቢያ ነው። ይህም አባት በዘመኑ ካሉ ትውልድ እርሱን የሚመስል ያልተገኘ በጠባዩ ቅን የዋህ በእውቀቱ አስተዋይ በበጎ ሥራው ፍጹም የሆነ ነው። በመንፈስ ቅዱስ ፈቃድ ሊቀጵጵስና በተሾመ ጊዜ መልእክትን ጽፎ ወደ አንጾኪያ ሊቀጳጳሳት ቅዱስ ሳዊሮ ስላካት እርሱም ልዩ ሶስት የሆኑ ስላሴ በመለኮት አንድ እንደሆኑ እየገለጠና እያሳሰበ ነው። ስለ ወልደ እግዚአብሔርም ሰው መሆን እርሱ ፍጹም ሥጋን ነባቢትና ለባዊነት ነፍስን ከመቤታችን ከቅድስት ድንግል ማርያም እንደነሳ በመለኮቱና በትስብእቱም አካል ያለው አንድ ልጅ እንደሆነ ከተዋህዶም በኋላ በሥራ ሁሉ የማይለይ ጭማሪ ወይም ጉድለት የሌለው ነው። መልእክቱም ወደ ቅዱስ አባት ሳዊሮስ በደረሰች ጊዜ አነበባትና ፈጽሞ ደስ ተሰኘባት። ለአንጾኪያም ሕዝብ አስተማረባት፤ ሁሉም ደስ አላቸው። ከዚህ በኋላ አባ ሳዊሮስ ለአባ የመልእክቱን መልስ እንዲ ብሎ ጻፈ። በኒቄያ ከተማ ተሰብስበው ሃይማኖታቸው የቀና 318ቱ ቅዱሳን አባቶቻችን በቀናች ሃይማኖት አጽንተው የሰሯት ቤተ ክርስቲያን እንድትጠብቅ ለከበረች ለዝች ለአገልግሎት የመረጥኩ እግዚአብሔርን አመሰግነዋለሁ። ዳግመኛም በዚሁ እንዲጸና ጸና ወደ ቀኝም ወደ ግራም ፈቀቅ እንዳይል አስገነዘበው። ደግሞ በቀናች ሃይማኖትም እንዲጸኑ ህዝቡን ሁሉ ጊዜ አስተማራቸው አስተምራቸው አለው። የአባሳዊ ሮስን መልእክትን ወደ አባዲዮስ ቆሮስ በደረሰች ጊዜ ደስ ተሰኘባት፣ በሁሉ ቦታም እንዲያስተምሩባት አዘዘ። ይህም አባት ህዝቡን ሁልጊዜ የሚያስተምራቸው ሆነ። ሁልጊዜም ቅዱሳት መጻሕፍትን በማንበብ ያስተምራቸዋል። ኤጲስቆጶሳቱና ካህናቱንም መንጋዎቹንም ስለመጠበቅ መጠበቅ ያዛቸዋል። መልካም አገልግሎትንም አድርሶ እግዚአብሔርን ደስ አሰኝቶ አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱ ከእኛ ጋር ይሁን ትድረሰን፣ ለዘላለሙ አሜን። በዚችም ቀን የዲያቆናት አለቃ የሰማይታት መጀመሪያ የሆነ ቅዱስ እስጢፋኖስ ለተሾመባት ቀን መታሰቢያ ናት። በጸሎቱም የምትገኝ በረከቱ ከእኛ ጋር ትኖር፣ ለዘላለሙ አሜን። ጥቅምት 17 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፦ ቅዱስ እስጢፋኖስ ሊቀ ዲያቆናት ወቀዳሜ ሰማይት ቅዱስ ፊልጶስ ሰማይት፣ ቅድስት ሐና ነቢይት፣ ታላቁ ሊቅ ቅዱስ ጎርጎርዮስ ዘንሁሲስ፣ የደብረ ሊባኖስ ሰማይት፣ ካቶሊካውያንን የገደሏቸው የደብረ ሊባኖስ ሰማይታት ቅዱሳን ሄራን ሰማይት፣ አባ ዲዮስቆሮስ ካልእ። ወርሃዊ በዓላት ቅዱስ ያዕቆብ ሐዋርያ ወልደ ዘብዴዎስ፣ ቅዱሳን አበው መክሲሞስና ዱማቴዎስ፣ አባ ገሪማ ዘመድራ፣ አባ ጰለሞን ፈላሲ